ፍሬን በቤታችሁ ውስጥ ሰርታችሁ እንዴት እንደምትጠቀሙ አንድ በአንድ ያሳያቸዋል ማለት ነው። ከዛ በፊት ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም አግዙኝ ማለት ነው። እዚህ ዱቄት አለኝ ማለት ነው፣ ነጭ ዱቄት

ከግማሽ የሚሆን ማለት ነው፣ ምክንያቱም ያ እንደ ሰው ፍላጎት ነው ማለት ነው። አንዳንድ ሰው ጠቆር ሲፈልገል፣ አንዳንድ ሰው ደግሞ በጣም ሲጠቆር የማይፈልግ ሰው ስላለ ማለት ነው። እዚህ ጋር እየታመሰ ዱቄት ነው የታመሰ፣ በደንብ ገባ እስከሚለው የታመሰ ዱቄት ነው ማለት ነው። እንደዚህ እንደሚታዩት ቡኒም ሳይሆን ምንም ሳይሆን ብቻ ትንሽ የታመሰ ማለት ነው። ገባ ያለው እሳት ቀንሳችሁ ቢያንስ ቢያንስ ወፈር ርባዛ መጥበሻ ለአንድ ሰዓት ራሱ ሊሆን ይችላል። በዚ መልኩ ይታመሳል ማለት ነው። ከዛ ታምሶ ይነፋና በብርጭቆ ላይ ይደረጋል ማለት ነው። ከዛ መቀጠል ዜጋ እንትን የተፈጨ እንትን ስኳር ነው ማለት ነው። ይደቀቅ እና የቾኮሌት ለቾኮሌት የሚሆኑ በራሱ ጊዜ የተዘጋጀ ነው ማለት ነው። እንደሚታወቅ በጣም ድቅ ነው። የራሱ ስኳር አለ ማለት ነው። እና ኖርማል ስኳርን ማድረግ ይቻላል። እዚህ ጋር ደግሞ ቫኒላ ነው፣ ቫኒላ እዚህ ጋር ትንሽ የቤኪንግ ፓውደር፣ ትንሽ ያኔ ሲበዛ ጥሩ አይደለም ማለት ነው፣ ምክንያቱም እሳት ውስጥ ስለማይገባ በዚህ መልኩ ሜክስ ሜክስ ሜክስ ሜክስ እናደርገዋለን ማለት ነው። በደንብ በደንብ በደንብ ማዋሃድ ያለብን አንድ ላይ አንድ አይነት እንዲሆንልን ማለት ነው። በነገራችን ላይ በማሽን ውስጥ ደግሞ ስለሚፈጭ ችግር የለውም ማለት ነው። ነገር ግን እንደዚህ መጀመሪያ ሜክስ ሜክስ ካደረግን በጣም ቆንጆ ይሆናል ማለት ነው። ከዛ መቀጠል እንደሚታዩት በጣም ቆንጆ ሆኖ ሜክስ ሆኗል ማለት ነው። እና እዚህ ጋር ማሽን አለኝ። ውሃ ነው ያደረኩት፣ ለብ ያለ ውሃ እና ትንሽዬ ዘይት ማለት ነው። ውሃው ግን ቢሆን አንድ ብርጭቆ ማለት ነው የሻይ የሻይ ትንሿ፣ አንድ ብርጭቆ ዘይት፣ አንድ ብርጭቆ ውሃ ማለት ነው። ግን በትልቁ ብርጭቆ ነው ያደረኩት። ያኔ ለእናንተ ልኩን እየነገርኳችሁ ነው ማለት ነው። እኔ ልኩን ስለማውቀው ዝም ብዬ ነው ማለት ነው የምጨምረው። የዚህ ጋር በቃ ሀላቶ። በዘይቷ እና በንትኑ ማለት ነው አላጥ እናደርገዋለን ማለት ነው እንታጨዋለን። እና ወደ ውጭ በነገራችሁ ላይ ይሄ በዳቦ ይበላል። እንደገና ደግሞ ኬክ ሰርታችሁ ስትጨርሱ መጨረሻ ላይ ማለት ነው ኬኩ ላይ ታረጉታላችሁ ማለት ነው ክሬም ኬክ፣ ክሬም ኬክ ስትሰሩ ማለት ነው እና በዘይቱ ፋንታ ዚብ ዳብ ታደረጉት ቂቤ ማለት ነው። ሃሪፍ ነው የገበታ ቂቤ በጣም ቆንጆ ነው። በዚህ መልኩ ከለሩ እዩት። እንግዲህ የቅድሙ ወደ ጥቁርነት ተቀይሯል ማለት ነው። ያ ማለት ነው ማለት ነው ካካዋው ነው ማለት ነው እንደዚህ የቀየረው። እንደገና እንዱ ዱቄቱ ስለታመሰ ማለት ነው እዩት። ይህንን በዳቦ ቀብቶ ለልጆች ይሆናል፣ ለራሳችሁ ይሆናል። እንደገና ደግሞ በኬክ ላይ ኬክ ሰርተን ሲጨርስ መጨረሻ ላይ ማለት ነው መጨመር እንችላለን ማለት ነው። እንደምታዩት የኖቴላ እቃ ነው ይሄ፣ በሱ ላይ እናደርገዋለን። በዙ ጃጅ ወይም ደግሞ በብርጭቆ ነክ ነገር ቢሆን ይመረጣል ማለት ነው ፕላስቲክ። ብዙ ያክል ደስ የሚል ነገር አይደለም። እዚህ ጋ ይሄው በዚህ መልኩ ተሰርቷል ማለት ነው። በጣም ቀላል እና ጊዜ የማይፈጅ አስር ደቂቃ ውስጥ የሚሰራ ቆንጆ ሆቴል ነው ማለት ነው። ዛሬ የሰራ ነው እና ወንዶች ጥሩ ጥሩ ስራዎችን ይዤ እንዲመጣ ላይክ ሼር ሰብስክራይብ እያረጋቸው አበረታቱት። ኮሜንት እንኳን መሻት ላይ ነው ኮሜንት አለው ላይክ እና ሼር ሰብስክራይብ እና ቪዲዮውን እስከ መጨረሻው እያያችሁ ያልደረሳቸው አዳርሱልኝ ማለት ነው። በዚህ መልኩ በደንብ ግጥም አድርገን እናስቀምጠዋለን ማለት ነው። ውሎ ሲያደር በዚህ መልኩ ውፍር ነው ሚለው ማለት ነው። ይወፍራል። በዚህ እንደዚህ ይወፍራል። በተለይ በረዶ ውስጥ ሲሆን ያኔ ፍሪጅ ውስጥ ሲሆን በጣም እንትን ይላል ማለት ነው። ድርቅ የማለት እንትን አለው። ለዳቦ ለምን ይመቻል። ለኬክ ሲሆን ደግሞ ታወጡ እና በድስት ትንሽ ውሃ ሙቅ ውሃ ታሞቁ እና እዛ ላይ በዱቄት ቃ ቁጭ ታደርጉታላችሁ ልግልግ ብሎ ቆንጆ ይሆን እና ከላይ የኬኩ ላይ ክሪም ኬክ ላይ እንትን እንለዋለን ማለት ነው። እዚህ ጋ እንግዲህ ሁሉም እናንተን ለማሳየት ነው የዙጃጁ እቃ ሲሞላ፣ በዚህኛው ፕላስቲክ እቃ ነው ማለት ነው የጨመርኩት። ምክንያቱም ለፕላስቲክ እቃ ከሶስት ቀን ከአራት በላይ ብዙም እንድሰየው ማለት ነው ጣዕሙ ቅይር ይላል ማለት ነው። ግን በብርጭቆ ወይም ዙጃጅ የሆነ እቃ ውስጥ ስታስገቡት ያንኑ በቃ ምንም ነገር አይቀይርብንም ማለት ነው። ጣዕሙ እንደዛ ሆኖ ይዘርግልናል። በዚህ መልኩ ሜክስ ሜክስ ሜክስ ግን ት ከለሩ እራሱ በጣም ያምራል። ከዛም በላይ ደግሞ የታመሰው ዱቄት ማለት ነው በጣም በጣም ንትን ይሰጠዋል እና በጣም የታመሰው ዱቄት ውበት ይሰጠዋል ማለት ነው ውበትም ይሰጠዋል አንደኛ ደግሞ ስትበሉት በጣም በጣም ጣዕም አለው። ሽታው በጣም ይጠማል እና በጣም ቆንጆ ነው ማለት ነው። በቤት ውስጥ የሚሰራ ቪዲዮ ከተመቻችሁ ላይክ ሰብስክራይብ እያደረጋችሁ ተባበሩ።